ካጎነበሰች የሆነ ነገሩ አይታያል። አሁን ብዙዎቻችሁ ሴት ልጅ እቃ ይወደቀባቸው የሆነ ነገር ወይ ጫማ እንትን ያለባቸው መስላችሁ ፎንደድ ትላላችሁ በዛ ሰዓት ወንድ ልጅ እንትን። ግን በነገራችን ላይ ሱሪ የምትለብሱ በብዛት ሱሪ የምትለብሱ የሱሪ እንትን የሆናችሁ ሴቶች እናንተ በጣም አከብራችሁ፣ ይመቻችሁ፣ ምንም አይነት ነገር ልበሱ። ረጅም ነው ግን አያሳፍርም፣ ጠባብም ቢሆን ጠባቃም ቢሆን እስከ ታች ድረስ ነው። እናንተ ግን እቺ ዝች ቂጡ በቃ ተብሎ የተሰራበት አካባቢ ድረስ የምትለብሱ ሴቶች ያክ ጅንጅብል ቂጡ ሁሉ በዛ ላይ አጭር ሲለብሱ አይተሻል። ደግሞ እንደዚህ ተከርትፎ ተከርትፎ ተከርትፎ እንትን የጭቃ እንትን ጭቃ መንገድ ታቅያለሽ ጸጥነው ኮሚል ሲያባሽ አንድ ሴት ሴት ቆም ችልኛለሽ እና ሽናፈረ በለሽ አለው። ሰውነታቸው ጓጉሎ ጓጉሎ ጓጉሎ የታሸ ማንጎ መስሎ እንትኑ ተደበልብሎ አንድ ጥቁር፣ አንዱ ቀይ፣ አንድ ጥቁር፣ አንድ ቀይ ሆኖ ያ ሆኖ አጭር ለብሰውበት ይሄዳሉ። በዛ ላይ ያን ረጅም ጫማ ይለበሳል ቃ በቃ ለቃ ከረባክሽ እድኩ አንተ ግን በጣም ነው የምታስተውላቸው። እኔ በጣም ነው የማየው ቁጭ ብዬ በጣም ይገርሙኛል። በተለይ በተለይ ፀጉር የሚባለው ነገር እንዲህ ብትን ብትን ሲያደርጉ እንደ ራሳቸው ፀጉር አታፍሩም እንዴ ነው የምለው። ሴቶቹ ነው አሁን የሆነ እንትን ተጀምሯል። የሆነ ቻለንጅ ተጀምሯል። በፀጉርሽ ማነው ሸር የሚያደርግልኝ? አይ ቲጂ እንዲህ ነሽ። አልገባም። ጅቡ አልፈልግም። ፖለቲካን ጨርሰናል። አሁን እህቶቻችንን እያስተካከለ ነው። በነገራችን ላይ እኔ እንደቀልድ የምናገረው ነገር ጫ ብሎ ላደመጠው? አሁን ሁልሽም ታፋሽን እያየሽ ነው። በተለይ ይሄ ማንጎ ስላችሁ ማንጎ አይተሸዋላል። አንድ የሆነ አካባቢ ቀይ ነው፣ የሆነ አካባቢ ጥቁር ነው። በፀጉርም በተለያየም ነገር እኔ ምክር የሰጠዋችሁ ወንድ ላይ ወደድሽም ጠላሽም ሱሪ ለብሰሽ አሁን ምንም አይነት ነገር ቢኖር እንትን አይለም፣ እላይ ድረስ ይሄ እንትኑ በቃ የሚባልበት ድንበሩ ድረስ ግን ይሄ ቂጥና እግር የሚሰራበት የቂጥ ማቆሚያው ይሄ ነው። እዚህ በቃ የተባለበት ድረስ አፎንዴደሽ እየሄድሽ ማንም ወንድ ሊሻፍድልሽ አይችልም። እናቴ ትሙት ዛሬ ቂጥ በቃኝ ቦታ የቱ ጋ ነው? እሱ ቦታ እኮ ይልሽ። አሁን ቂጡ ተሰርቶ ከላይ ወደ ታች ስትሄጂ ቂጡ ተሰርቶ በቃ የተባለበት የሆን እኮ ሰንጠቅ ሰንጠቅ ያለች አለች በኋላ ተስት ጭ ትንእዛ ድረስ ከተለበሰ እሺ፣ እዛች ድረስ ይህን ወፍራሟን ብቻ መከት የሚያደርግ በሩ እኮ ከታች እኮ ነው። እዛ በቃ ስር እኮ ነው ያለው በሩ የሁለቱም በር እናቴ ነው። እስኪ አንቺ አሁን ለራስ ስታስብ እንደዛ ለብሳ ጎንበስ ብትል ወደ የት ፊትሽን አዞሪ? ወንድ ልጅ አሁን ወንድ ልጅ አሁን ሱሪ ከለበሰ የሴት እና እንደዚህ አሪፍ የሆነ ነገር ወይ ቀሚስ ወይ የሆነ ነገር እና በዛ ልክ ለለበሰችው እኩል ብታቆሚያቸው የሚመርጠው እችኛዋን ነው። ሆነ አሪፍ አለ ለጊዜው ይፈልጋታል። ምንም አጭር የምንለብሰውም አይፈልጋትም፣ በጭራሽ ሙሉ በሙሉ አየዋ። የሚፈልገውን ፓርቲ ሁሉ እኮ አየሁ፣ የቀረው የሆነ ነገር እና ማሳለም ብቻ ነው ይቀር። ያችኛዋን ግን ይሻፍድባታል። ስለዚህ ሴቶች አትሸወዱ። በእርግጥ ለገበያ የወጣችሁ ሴቶች ምንም እንትን የለው፣ ቲማቲም ነው ያው፣ ካልታየ አይሸመትም ነው፣ አሳይታችሁ ነው የምትሸጡ። ግን የቤት ልጅ የሆናችሁ ተው፣ ከእንደዚህ አይነት ተግባራችሁ። በተለይ ፀጉር አውርዱ ይቅርባችሁ። ፀጉራችሁ እየተመለጠ እየተቆራረጠ ነው። የራሳችሁን ፀጉር ታጣላችሁ። በውጭ ዓለሙ ናችሁ እንደፈለጋችሁ። ኢትዮጵያ ገብተሽ ግን ሳምንት አይቆይልሽም። ኩበት ኩበት ነው የምትሸች። የፈረስፈስ የፈረስፈስ እየሸተሽ ነው የምትሄጂ ጃኒን የሆነ ጊዜ ላከችልኝ እና ተቀበልኳት። ብታሚም ባታሚም እንትኖ እዚህ ከጉልበቷ በታች ነው ፀጉሩ እርዝመቱ። አረንጓዴ ቢጫ ምንድን ነው ተሸክመሽ የመጣሽው? ገመር ስላት ከአንድ አንድ ሰድ ባይ ነቅላ ሄደ ይችል ከአቅሟ በላይ ነው ማኔር የምታደረገ እኔ ምን አውቃለሁ ደግሞ፣ እኮ የሚገዛው ሶስት መቶ አራት መቶ ብር ነው አሉ። በእናንተም በሌላውም ሀገር በዶላር እስከ ሶስት መቶ ዶላር አለ። ኢትዮጵያ አንቺ ሁለት መቶ ሺህ እየተገዛ ሲሉኝ እኔ በጣም አትበላበት፣ ጎዳና ላይ ላለ ለአንዱ ብትረዳበት። መልካቸው ነው። አሁን አንቺ እዚህ ግንባርሽ አካባቢ ላይ ራስ ተሰጡ፣ በመላጣ በግንባር ምነትሽ መልካሽ ንለ አንተ እኔ የመላጠ ይባላል ትንሽ ነው የገባሁት። አሁን የሆነ የእራሱ ውበት አለው፣ ፈጣሪ የሰጠሽ። እዚህ ግንባሬ ሲደረስ እዚህ ኮፍያውን ወይም ፀጉርሽን አምጥተው ቢሰሩልሽ ምን ያክል ነው? ግን ትንሽ የሆነ ሌላ ሲደርስ የባሰ እመለጣለሁ። ከዚያ በኋላ ምንድን ነው የሆነው? ኮንፊደንስ ይጠፋና የእኔ ኮንፊደንስ ሂማን ሄሮ ላይ ይሆናል። አለቀ። ፀጉርሽን እንክብካቤውን ተው፣ እሺ ያ ከዚ ፀጉር ይረሳ ነው። ሁልጊዜ የምታበጥሩት ማኔራችሁን ይሆናል የምትንከባከቡት ማኔራችሁን ይሆናል፣ ፀጉራችሁ ትረሱታላችሁ። ከዚ ሲቀጥል ፀጉራችሁ ይበላሻል። ውበትሽ ጠፋ እንጂ ፊት ለፊትሽ ላይ ኮፍያው ሲመጣ ውበትሽ ሌላ፣ ፈጣሪ የሰጠሽ ሌላ ሰው ነው የምትመስል። በዛ ላይ እንደዛ ታምቆ ሲውል ተሸፍኖ ሲውል ማታ ወይ ባልሽ ወይም ሽማሽ ወደ ምትቃቀብ ስትሄጂ ትሃን ትሃን ነው የምትሸጪ። በእንጨት የሚያኳዋል ማነው፣ በእንጨት የሚያኳው በእንጨት ያሳክከልኩን አንድ ቀን ለአንድ ቀን እንዳለ፣ ፀጉር እኮ የለጠፉት ያቸው እጃቸው ያርፍል እኮ ጌመሮች ንክት ይሁን። እስካሁን አሁን ፀጉርሽን አላከክሽም እንጂ ለምንድን ነው የሚያኩት? ቅማል እኮ ነው። ውስጥ ላይ ስለሚቀምልባቸው እንዴት አይቀምልም? ሳምንት ሙሉ አንች ታፍኖ እንዴት አይቀምልም? ነብስ እኮ ነው እስኪ በመሐረም አራት ቀን አንቻ ፍንሽ እና ቆዩ። ቅማል ስትል ቅማል ቅማል፣ ራሷን የቻለ ቅማል። ምንድን ነው ቅማል? ነው ከተማ እንዴት ቅማል ጽሑፍ ነው በእንጨት ነው ነው ይሄን ጉር ሙቀት በጣም ሲበዛበት የሚቀምልበት ምክንያት ልንገርሽ፣ ይቀምላል። እሺ አዳምጪ አዳምጪ። ያንን መሐረም መሐረም አሰርሽበት፣ ንጽህና የሚባለው ነገር ንፋስ ያስፈልገዋል። መሐረም አሰርሽበት፣ አራት ቀን አቆይው፣ አራት ቀን ልተኝበት ነው፣ ብርድ ልብስ ልለብሽበት ነው፣ ሙቀት ቦታ ላይ ስትሄጅ ሊሞቅ ነው። እሺ አይቀምልም ብለሽ ታስቢያለሽ። ለምን ይበላቸዋል? ፎሮፎሩ ጆከር፣ ፎሮፎር ያወጣል። ፎሮፎር ብቻ ፎሮፎር እና ቅማል አንድ ነው። ይሄ ከቅማል መፈጠሪያው ጆከር ያስክሬንም ስለሆነ ነው እንጂ ያስክሬን ጸጉር፣ እኮ ነው የሞተ ሰው ጸጉር ስለሆነ እሱ ነው የሚያቃዣቸው። በነገራችን ይመኖኖች ነው እንዴ? በደንብ ነው የሚቀምለው። እንዴት አይቀም? አራት ቀን እሺ አንቺ ጠቅሊሊና መሐረምሽን ሳትፈች ሞክሬው ፎሮ ፎሮ አይወጣም። አልችልማ እንዴት! ስለዚህ መሐረምና ከመሐረም ይሻላል እኮ ያ ሁሉ ፀጉር እዚህ ላይ ተጠፍጥፎብሽ ከመሐረም እኮ ይበ ግን፣ አንዳንዱ እኮ ተነቅሎ የሚተኛ ነው። ተነቅሎ ውሎንስ እንድዛፍንሽ የራስሽን ፀጉር ያን እኮ የአንቺ ፀጉር እኮ መድረ በዲያው ይጠፋል። ልክ እንደተላጨሽ ተደርጎ ነው የሚተሳ